ከዋለልን ውለታና ቆጥረን ልንጨርሰው ከማንችለው ከፍተኛው ውለታው አላህ Subhanahu Wa ይህንን እስልምና ሰጥቶናል አልহামዱሊላሂ ረቢል አለሚን እንደሚታወቀው እስልምናችን ስንኖር የምንሄዳቸው መንገዶችን አመላክቶናል ከነዚህ ካመላከተን ከዋነኛው ማመላከት አላህን ስብሐነ ወተዓላ በብቸኛነት እንድናመልክ ነው። እኔ ከመግባቴ በፊት የነበረው ኡስታዛችን ጀዛውን አላህ ይክፈለውና የአላህን ሐቅ እንዴት አድርገን መጠበቅ እንዳለብን፣ ከአላህ ውጭ ላሉ አካላቶች የአላህን ሐቅ አሳልፈን መስጠት እንደሌለብን አስቀምጦልናል። ይህ የሁላችንም የመጀመሪያ ጥራችን ነው። ልክ የነቢዩ ዐለይሂ ሰላቱ ሰላም የመጀመሪያ ጥሪያቸው እንደሆነ በል እንደውም አልፎ ተርፎ

ኡማ ላይ መልእክተኞችን ልከናል፣ ይላል አላህ ስብሓን ወታዓላ። ከነቢዩ ዓለይሂ ሰላቱ ወሰላም በፊት የነበሩ ማኅበረሰቦች ላይ ነቢያቶች ተልከዋል። ያጠፋነውን ጥፋት ተው ሊሉ የሚችሉ ያስተካከልነው ላይ ቀጥሉ ሊሉ የሚችሉ ነቢያቶች ተልከዋል። ከእነዚህ ከነቢያቶች የመጀመሪያ ቀደም የሆነ የነበረው ዳዕዋቸው አንዕቡዱላህ ወጅተን ወጅተኒቡጣሁት ነው። አላህን በብቸኛነት አምልኩ ካላህ ውጭ ያሉ ማንኛውም ነገር አቁ የሚሉ ነብያቶችን አላህ አልኩዋል በዚህ ሰዓት ብዙ ሙሲባዎች ገጥሟቸዋል። ነብያቶች የተወሰኑት በመጋዝ ተገዝግዘዋሉ፣ የተወሰኑት ደማቸው ፈሰዋል። ነቢዩን ዓለይሂ ሰላቱ ወሰላም የመሰለ ፈርስ ተደፍቶባቸዋል። ነቢዩ ዓለይሂ ሰላቱ ወሰላም ላይ ካዕባ ዙሪያ ላይ፣ ቤታቸው በር ላይ እሾክ ተጥሎባቸዋል። ጥርሳቸው ተሰብረዋል። መዲና ላይ ከራብ ብዛት ከቤታቸው ወጥተዋሉ። ነቢዩ ዓለይሂ ሰላቱ ወሰላም ወዳቸው ላይ ድንጋይ አስረዋሉ። ይህ ሁሉ ድካማቸው የነበረው ነቢዩ ዓለይሂ ሰላቱ ወሰላም ኡማዎቻቸው ይህንን ትክክለኛውን አላህን ማምለክ ለማስተላለፍ ነው፣ ሲያደርጉት የነበረው ጥረት። እንደምታወቀው ኡሉልዐዝም የሚባሉ ሩሱሎች አሉ። የነቢያቶች ቁንጮ የሚባሉ ነቢያቶች አሉ። እነዚያ ከቁንጮቹ ዋነኛው ነቢዩ ሙሐመድ ዓለይሂ ወሰላም ናቸው። ሌላኛው ከእነዚህ ውሉል አዝም ከሚባሉት ነቢዩላህ ኢብራሂም ናቸው። ይህ ነቢዩላህ ኢብራሂም እንደምታውቁት ምነው ምነው ምነው ሕዝቦቼ፣ ወይ ምነው ሰማይና ምድር የፈጠረው ጌታችሁ እያለ ምነው ከሌላችሁበት ከእናታችሁ ማዕፀን ውስጥ ተንከባክቦ ያወጣችሁ ጌታ እያለ ምነው አየርን የዓለምንም ክፍያ የሰጣችሁ ጌታ እያለ ምነው ፀሐይን ከምስራቅ አውጥቶ ወደ ምዕራብ የሚበልሳት የሆነው ጌታ እያለ ምን ነው ከሰማይ ዝናብን አውርዶ ከምድር ቡቃያ እያበቀለ ያለው ጌታ እያለ ድንጋያቶችና ዛፎችን ቅጠላ ቅጠሎችን ታመልካላችሁ? እባካችሁ ተው፣ ተመለሱ ወደ አላህ በሚላቸው ሰዓት ኢብራሂም ላይ ተንኮላቸው። ነቢዩላ ኢብራሂም የሰውም ክብር የሚነኩ አልነበር፣ ምላሳቸውም የምትዛለፍ አነበሩ፣ እጃቸውም ሰው የሚደበድብ አልነበር፣ በእግራቸውም ካራቴ ሰርተው የሚያስደነብሩ አልነበር። ነብይ ናቸው፣ የአላህን ወህ ያደርሳል። ማተውን ግን እባካችሁ ተውልኝ አሉ። ይሄ የነቢያቶች ስነ ምግባር ነው። ይገረፋሉ፣ ይደበድባሉ፣ ይተቻሉ። አፍህን ያዝ፣ እጅን እንዳጦረው ነው። ነብዩ ዐለይሂ ሰላቱ ወሰላም ጣይፍ ሄዱ። ተበልገ ጣይፍ ብቅ ሲሉ የጣይፍ ህዝቦች ነብዩን ማድማት፣ መቀጥቀጥ፣ መወረፍ ፈለጉ። ስማቸውን ማጥማት ፈለጉ። ነብዩን አደናብሮ ወደ መካ መለሷቸው፣ አደናብሮ የአላህ ነብይ ናቸው። ጅብሪል ብቅ አለና እነዚህን ሰዎች እዘዝን ጌታ ዘንድ ስልጣን አለ በዛ ስልጣን ላ ይሁኑ እንዳትነኳቸው አሉ። ነቢየላህ ለምን እነሱን ካን አላህን ባያመልኩ ከነሱ ጀርባ አላህን የሚያመልክ አቀር በቅላል ታውልኝ አሉ። ነቢየላህ ሰለላሁ ዐለይሂ ወሰለም አሽራፈል ኸልቅ ረህማቸው አያቸው እንዳትነኳ አሉ። ነቢየላህ ሰለላሁ እኛ ብንሆን በል በል፣ ቶሎ በል ቶሎ አቆያሁ ነበር እኮ የምንለው አይደል? በል ምታ ነው የምንለው አአ አይደል? ወልካዚሚነል ኸይዝ አላህ ቁርአን ላይ የሙእሚኖችን ባህሪ ሲቀል ቁጥታቸው ዋጥ የሚያደርጉ እንዳትናካ ነገር አለ። በተለይ አለሱና ምላስ እንዳይናካ፣ እጅህ እንዳይናካ፣ መጥፎ እንዳታስብ። ሰብሰብ ወላጆቻችን የሚሉንም ነገር እንቀበላለን። ካጠፋል በመረጃ አትቀበሉም፣ እንቀበላለን። እጃችን አንስተን እንቀበላቸው፣ ችግር የለም ግን፣ ይሄ ዋ ስታደርስ፣ በምላስ ስትነካ፣ ሌላ ድንበር እንዳታልፍ ነገር ያለው ይሄ ነው። በጥሩ ነቢዩ ዐለይሂ ሰላቱ ወሰላም ጣይፍ ላይ ያ ሙሲባ ሲደርስባቸው አልፈለገማ እሺ ነቢዩላ ላይ ኢብራሂም ምን ገጠማቸው አሉ የተባሉ ሙጅሪሞች ወጠምሻ ጎረምሶች እንጨት ተበሰው ምን ሊያደርጉ ነቢዩላ ላይ ኢብራሂምን ሊያነዱ በእሳት ሰው በእሳት ይነዳል ምን አጥፍቶል ሰው አንድዶ ነው የሚነደው ወይ ሰው ገድሎ ነው ላ አይደለም አማልክቶቻችን አዋርዱ አላሉ ሰው እኮ አላሉ እንጨት እኮ ናቸው እንጨት እንጨቱ አረጉና አንደኛው ላይ ቀጨብ አረጓት ይሄ መፍለጫው እንዴ አማልክቶች ላይ እንደዚህ አይነት ጉዲስ ሰራላችሁ እንጨት እኮ ነው ከዚህ ያመልካል ኦራርጦ አንደኛው ላይ ጨፋ ዘክቶ አስቀምጣቸው አንደኛው ላደረጉትና ማን ፈሃል ሃዛ ቢአሊያት ኢላህ፣ ወይኔ ጉዳችን በጌቶቻችን ይሄን እርምጃ ይወሰዱ ማለት በጌታ እርምጃ ይወሰዱ ማለት እንዴ፣ አይጾማ ፍቆሎ ቢሂን ማረዱና አላህ ቃልዋቸው ተዘክተው ማን ኦፕራሲዮን ያደርገው አላህ ካልተፈተ፣ ማን ፈሃል ሃዛ ቢአሊያት ኢላህ፣ በጌቶቻችን ይሄን የፈጸመው ማ ነው? በእንጨት እኮ ነው የተፈጸመው። እንጨት በለው ጌታ ለምትሏል? አሃ ጌቶቻችን ናቸው። ነቢዩላ ኢብራሂም እና አቅርቦት ሲጠይቋቸው ፈሰሉሁ ሚንካኑ የንጥቁን አላቸው። አይ ሲሰመኛ አምላክ ከሆኑ ያው መናገር መስማት ጉዳት መመለስ የራሱ ምርት ስለሆነ ጌታ ከሆን እስኪጠይቁት አሏቸው ይመልሳሉ አይመልሱም ስለዚህ ምን እናድርግ ኢብራሂም ላይ እርምጃ ሊወሰድ ይገባል ወጣቶች ተነሱ አሉ አበሩበት ምን እናድርግ እንጨት ሰብስቡና አንድዱ ከዛ እሳቱ ላይ ወሩ ቁልና ያ ናርኩኒ በርደን ወሰላምን አላ ኢብራሂም አላተላ

ምን አድርጎ ነው ነቢዩ የሰው ገንዘብ አንድ ቀን ነክቶ ያቁ? ሰው አንድ ቀን ተሳልፎ ያቁ? እንደው አስጥጦ አይቶ ያቁ? ነቢዩ ለይ ሰላቱ ሰላም የሰው ልጅ የለም። እንደዚህ ነገር አይታወቁ። ሀታ ከነቢይነታቸው እንደታቸው በፊት ራሱ አይናኩም። ነቢዩ ለይ ሰላቱ ሰላም ጭፈራ ያቁ? ዳንስ ያቁ? ገንዘብ መቀማት ያቁ? መስለል ያቁ? መጨፈር ያቁ? አላህ ጠብቋቸዋል፣ ለረሳላው መርጧቸዋል። አንድ ቀን ተናግቶ ያቁ? ቁሉ ላ ኢላሃ ኢላላህ አሉ ነቢዩ ለይ ሰላቱ ሰላም ተራራ ላይ ወጡና አንድ መልእክት አለች ተሰሙኝ፣ እንደሆነ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አዎ ተሰማላችሁ? አሉ ትሰማላችሁ? ተሰማላችሁ? አዎ ተሰማላችሁ? አዎ ተሰማላችሁ? አዎ ከዚህ ተራራ ጀርባ አደጋ አለ ብዬ ብነግራችሁ ተሰማላችሁ? አዎ አሉ። ቁሉ ላኢላሀ ኢላላህ ቱፍሊሑ አሏቸው ነቢዩ ሰለላሁ ዐለይሂ ወሰለም። ከአላህ በስተቀር በሀቅ ሊመለክ የሚገባ ጌታ የለም ብላችሁ ወስኑ አሉ። አጭ አሊሃዛ ጀማዕተና አሏቸው። ብድግ አለ እንደው ማነው አቡ ለሀብ ብቅ አለ። ለዚህ ነው እንደ እንደተሰበሰብከን ትላችሁ? አዎ መሰብሰብ ካለብህ መሰብሰብ አላህን ለማምለክ መሰብሰብ ካለብህ መሰብሰብ ዳዋ ለመስማት መሰብሰብ ካለብህ መሰብሰብ ሰዎችን ከሽርክ ለማስጠንቀቅ መሰብሰብ ካለብህ መሰብሰብ ሰዎችን ከቢዳ ለማስጠንቀቅ መሰብሰብ ካለብህ መሰብሰብ ወደ ጀነት ለመጣራት መሰብሰብ ካለብህ መሰብሰብ ከጀሃነም ለማስጠንቀቅ ነው። አዎ ሲሉት ደፋር ነው እንግዲህ ቀብርና ጉዳጉን የማያቅሰው ድፍረት አለው ይባላል። ድፍረት አለው። በጣም ደፋር ነው። ለዚህ ነው ነቢያቶች አላህ ጋር ያለውን ነገር ስለሚያውቁ እምባቸውን ዱብ ያደርጋሉ። ዑመር ተመልከት። ዑመር ዑመር አልፋሩቅ ዑመር ፊልጀና አሉ። ነብይ ረሱላህ ሰለላሁ ዐለይሂ ወሰለም በህይወት እያለ እኮ ነው፣ ዑመር የጀነት ነው አሉ። ዑመር እዚህ መንገድ ከገባ ሸይጣን መንገድ ይቀይራል አለ። ቀይሯል። የለም የኢማኑ ፓወር አያስጠጋቸው፣ ሸይጣኖች። ያ ዑመር ካዕባ ጠዋፍ እያደረገ ያ አላህ እያለ እምባውን ዱብ ያደርጋል። እምባውን ዱብ እያደረገ እንደው እንደው ሸቃዋነት አንተ ዘንድ እፈብኝ ከሆነ ጌታዬ እባክህ አብስልኝ ወይ እንደከ ኡሙል ኪታቢን ነበር አንተ ዘንድ የኪታቡ ቁንጮ ያለው አንተ ዘንድ ነው። እና እባክህ ቀይርልኝ እያለ ዑመር አልፋሩቅ ዱዓ ያደርጋል። ነብዩ የጀነት ነው ዑመር ያሉትን ማለት ነው። ደፋር የሆነ ሰው ችግር የለበትም። ያለበትም የማያቅፋ ችግር የለበትም። ለመናገር፣ ለመሳደብ፣ ለመደብደብ ችግር የለበት። አላህ ለሁላችንም ሂዳያ ይስጣ። አይነ ነው ምንድነው? ነብዩ አለይሂ ሰላቱ ወሰላም አይነ መልክ ሲያስተላልፍ፣ ለዚህ ነው ሸፈሱ። አዎ ተበለከ አላችሁ እጅ ትክሰም አላቸው። የአቡላህብ እጅ ትክሰም፣ አሚን በሏ። እጅ ትክሰም ሲላቸው አላህ ሱብሃነሁ ወተዓላ ተበት የዳ አቢላህብ ወተብ፣ ሰየስላ ናረ ዛተ አልሐባል። አራ የነቢዩ መሐመድ እጅማ አትከስምም። እሳቸው ይዞት የመጡት እኮ የጌታቸው ርሳላ ነው። ያንተ እጅ ትክሰም አለው። አላህ ሰየስላ ናረ ዛተ አልሐባል፣ ደግሞ ደሞ ጠብቃ ትገናኛለህ፣ ተንቀልቃይ የሆነች ጀሃነም ላይ ትገባለህ አለው። ይሄ የነቢያቶች ጥሪ ብዙ አደጋ ደርሱ። የምላስ አደጋ ችግር የለው ምንም ችግር የለው። ግን ብንግባ ዳዋውን ነሽር ብናደርግ አባቶቻችን ከሽርክ ቢጠበቁ ተውሂድ ቢይዙ ሽርክ ቢጠፋ ደስ ይለን ነበር። ካልሆነስ ትቀጥላለህ፣ ሀቅን ይዘው ወቁል ጃአል ሀቅ ወዘሀቀል ባጢል እነል ባጢለ ካነ ዘሁቃ ቃል አለ። አንተ ዳዋ ማድረግ ከቻልክ ታደርጋለህ። እምቢ ካልክ ሌላ ያመጣና

ምን ነው ስለ ስለ ተውን ሲት ነገር ቅራአላችሁ። አረ ተዉ፣ አላ አንፍሩ። አረ በአላህ ይሁንባችሁ ተዉ፣ በፈጠራችሁ ጌታ ይሁንባችሁ ተዉ። አረ እናቶች፣ አላ አንፍሩ ተዉ። አረ ከአላህ ውጭ ሌላ ነገር አይመለክ ነው የተባለው ተዉ፣ ይቅርባችሁ፣ ጃሃነብ ይበላችኋል። አረ ተው፣ እንስማማ። ቁራኑን አብረን እንቅራ፣ ሀዲሱን አብረን እንቅራ፣ በጀማ አብረን እንስገጭ፣ ሱናን በጋራ እንያዝ፣ ለእስላም በጋራ ከለላ እናድርግ፣ ክፍተቶቻችን አብረን እንስጋአራ። አላ አንፍሩ። ይሄ መልእክት እንግዲህ ችግር ካለው።

ያ ነብይ ያለ ታጫውት ነው አላችሁ? አሏቸው። ነቢዩ በግል ጉዳይ ይጨዋወቱ ነበር? አዎ አሉ። ነቢ ዐለይ ሰላም ላቁሉ ኢላ ሐቀን አሉ። ነቢ ዐለይ ሰላም በጫወታ ጊዜ ራሱ ሐቅ ቢሆን እንጂ ሌላ ነገር አልናገርም አሉ። ነቢ ዐለይ ሰላም እ ዲን ዘመበሎት የተሰጠህ እንዳይመስልህ። ነቢያቶች ሰዓት ላይ ተወሩራሉ። ነቢዩላህ ኢብራሂም፣ ነቢዩላህ ኑህ እንኒ ዳውቱ ቆሚ ለይለት ወነሃራ ማታም፣ ለሊቱም እርሻ ውስጥ እየገቡ ቤት እየገቡ በየመንገዱ አንድ አልቀራቸውም። እኛ መስጊድ ውስጥ የመጡት እናስተምራለን፣ ከረበሹ እናቁማለን። ላ ቀጥል ዳዋን

ጨለቀ ጥበብ የሙእሚኖች ባህሪ ይሄ። አላህ ሲወሳ ሊጨንቃቸው አይገባም። አላህ ሲወሳ የሚጨንቀው ሰው ሸርክ ሲወገዝ፣ ቢዳ ሲወገዝ፣ ሙብተዲ ሲወገዝ የሚጨንቀው ሰው በሽታ አለበት፣ አትጠራጠሩ። አላህ ያንሳለ ይሄ ነው የምንለው እንጂ ድንበር የምንተላለፍበት ነገር መኖር የለበትም። ማከለክ መኖር አለበት። በቁርአን በሐዲስ በሰሃቦች መንገድ በነብዩ ሐዲስ ካልተግባባት የምንግባባበት ፍርድ ቤት ነው እንደሚያግባባት ነው ቁርአን ነው ካላግባባን ሽንፈት ውስጥ እንገባለን ነው። ስለዚህ አላህን በማውሳት ዙሪያ ላይ ሲመከሩ

በምንድነው ወገ ያደረጓት ዝሙተኛ ነች ብሎ ጠረጠሯት። የነቢዩ ባለቤት የአቡበክር ስዲቅ ልጅ አዎ ሙናፊቆች ዘሎ ዱባል በምን እግናት ለው ነቢዩ የያዙትን ሐቅ ማክሰም ይፈልጋሉ። የነቢዩ አለ ስላቱ ሰላም ዲን ሰዎች ዘንድ እንዳይዘዱ ስለሚፈልጉ እናታችን አይሻን በዝሙት ተቿት። አላህ ከሰባት ሰማይ በላይ ሁኖ እናታችን አይሻ ንጹህ ነች አለ። ሙናፊቆች የሚያናፍሱት ወሬ ነው እንጂ ንጹህ ነች አለ አላህ። ስለዚህ አላህ ሱብሃነሁ ወተዓላ ለአማኞች ለሙስሊሞች

የአላህን ዲን አጥብቃ ያዝ ያሉት የነቢዩ ዓለህ ስላት ሰላም። ስለዚህ ዲናችን ላይ መጽናት፣ ሱናን አጥብቆ መያዝ፣ ወደ ተዊድ መጣራት፣ ወደ መስጊድ መጣራት፣ ወደ ሐጅ ወደ ዘካ ወደ ወላጅ ሐቅ መጠበቅ፣ ወደ ጉርብትና ሐቅ መጠበቅ፣ ታላላቆቻችን ወደ ማክበር፣ ለታናኖቻችን ወደ ማዘን፣ ቁርአን ወደ መቅራት፣ ሀዲስ ወደ መቅራት ለተቸገሩ አባቶቻችን የቸገራቸውን ነገር በማቅረብ የራባቸውን በማብላት የታመሙትን በመጠየቅ የሞቱትን ወስዶ በመቅበር